እያንዳንዳችን ህይወታችን ልክ እንደ መርከብ ነው። የምንኖርበት ዓለም ደግሞ ልክ እንደ ትልቅ ውቅያኖስ አድርጋችሁ አስቡት። አሁን በዋናነት ዛሬ የማወራችሁ ስለ አእምሯችን እንዴት አድርገን መጠቀም አለብን የሚለውን ሁለተኛ ቪዲዮ ይሆናል ማለት ነው። ሰብስክራይብ ማድረግ፣ ፎሎ ማድረግ፣ ላይክ ማድረግ እንዲሁም ደግሞ ሼር፣ ኮሜንት ማድረግ አትርሱ እላለሁ። ላይክ ባደረጋችሁት ቁጥር ኮሜንት ባደረጋችሁ ቁጥር አልጎሪዝሙ የበለጠ ወደፊት ይገባዋል፣ ብዙ ሰዎች ተደራሽ ስለሚሆኑ። ስለምትከታተሉኝ ከልብ አመሰግናለሁ። እያንዳንዳችን ልክ እንደ መርከብ ነው ህይወታችን። ምን ማለት ነው? መርከብ ዘዋሪ ካፒቴን አለው፣ መሪ አለው። መርከቡን የሚቀዝፍ መንገዱን የሚያስተካክል አቅጣጫውን እየተከተለ የሚመራ ካፒቴን አለ። ነገር ግን መርከቡ ደግሞ ከውስጥ ምን አሉት? የኢንጂን ሩም ሰራተኞች አሉት። ኢንጂን አለው። ኢንጂን ሩሙ የታዘዘውን ነገር ነው የሚያደርጉት የተሰጣቸውን ነገር ነው የሚያደርጉት እንጂ በየትኛውም አቅጣጫ እየሄዱ እንደሆነ ሊያውቁ የሚችሉበት ምንም ምክንያት የለም። በዋናነት መሪው ወይም ካፒቴኑ የሚሰጣቸውን መልእክት ተከትለው ነው የሚያደርጉት እና እያንዳንዳችን ካፒቴኑ የእኛ ኮንሽስ ማይንድ ወይም ደግሞ ንቁ አእምሮ ክፍላችን ነው ካፒቴኑ ንቁ የአእምሮ ክፍላችን ኢንካፓሲቴትድ ቢሆን ወይም ደግሞ ቢታመም ቢወድቅ፣ ወይም ደግሞ ፌል ቢያደርግ ሰውየው ወይም ካፒቴኑ ወይም ሴትየዋ ምንድን የሚሆነው መርከቡ? መጨረሻው ሊሆን የሚችለው ሄዶ የመጋጨት ቻንሶ ከግግር በረዶ ጋር፣ ልክ እንደ ታይታኒክ ወይም ደግሞ ያልሆነ ቦታ መዳረሻው ያልሆነ ቦታ ሊደርስ እንደሚችል መገንዘብ አለብን። ለዛም ነው መቼም ለሰከረ ሰው መሪውን አትሰጡትም አይደለም። ስለዚህ እያንዳንዳችሁ የእናንተን መርከብ የእናንተን ህይወት እየዘወረው ያለው የእናንተን ንቁ አእምሮ ክፍል ነው ወይስ ሌላ ዓለም፣ በዙሪያችሁ ያለ ዓለም ላይ ያለ ሰው ወይም የሆነ ስሜታችሁ ወይም የተለያየ ነገር ነው እየመራችሁ ያለ? ይህን በደንብ አድርጋችሁ መጠይቅ አለባችሁ። ምክንያቱም እታች ኢንጂን ሩም ውስጥ ያሉት ሰራተኞችና ኢንጂኑ በአጠቃላይ ምላሽ የሚሰጠው ለመርከቡ ካፒቴን ነው። መርከቡ ካፒቴን ኦ ልንጋጭ ነው ካለ፣ ኢንጂኑሩም ቆይ አንዴ እኛ ፊክስ የምናደርገው ነገር አለ ጠብቀን እንዲሉት አይችሉም። ምክንያቱም መሪውን ዋናውን መሪውን የያዘው ካፒቴኑ ስለሆነ ኮንሽስ ማይንዳችሁ መዳረሻችሁን ይወስነዋል። በተመሳሳይ ሁኔታ ደግሞ ድብቁ አእምሯችሁ ወይም ደግሞ ሰብ ኮንሽስ ማይንድ የመርከቡ ኢንጂኑሩም ያሉት ወይም ደግሞ የኢንጂኑሩም ከውስጥ የሚሰሩት ሰራተኞች ደግሞ የተሰጡትን ትዕዛዝ የተሰጣቸውን ትዕዛዝ ተቀብለው እንደሚሄዱ አውቃችሁ ምን አይነት ትዕዛዝ ነው ለኢንጂነሩም ሰራተኞች እና ና ለኢንጂነሩም እያስተላለፋችሁ ያላችሁት? ትዕዛዙ ደግሞ ምንድነው? ሀሳቦቻችሁ ናቸው። ስለዚህ ቆም ብላችሁ እኔ ህይወቴ የምመራው እኔ ነኝ፣ እኔ የህይወቴ መሪ ነኝ፣ የህይወቴ ካፒቴን እኔ ነኝ። የምፈልገው ዴስቲኔሽን ለመሄድ እማዘውን ትዕዛዝ መምረጥ አለብኝ፣ ምክንያቱም የማዘው ሰብኮንሽስ ማይንድ ወይም ድብቁ አእምሮ አያዳላምና። ካልሆነ ምንድነው የሚሆነው? መርከቡ ወይ ከሌላ መርከብ ጋር ይጋጫል መርከቡ ሊሰጥም ይችላል። መርከቡ ግግር በረዶ ጋር ሊጋጭ ይችላል። መርከቡ ሌላ ደሴት ላይ ሊያርፍ ይችላል። ብዙዎቻችሁ እኔ በቃ ደስተኛ አይደለሁም፣ ከፍቶኛል፣ ስራ ሊሳካልኝ አልቻለም፣ ማስበው ነገር አይሆንም። የስ ለምንድን ነው የማይሳካላችሁ? ካፒቴኑን በዋናነት ይዞ እየመራላችሁ ያለው ሌላ ሰው ስለሆነ፣ ኮምፕሊትሊ ምንድን ነው ላይፋችሁን ሜስዳፕ ያደርግባችኋል ማለት እና ቆም ብላችሁ ራሳችሁን ጠይቁ። ማን ነው ህይወቴን እያሽከረክረው ያሉ? የውጭ ሰው ላይሆን ይችላል። በነገራችን ላይ ኢቨን አእምሯችሁ ውስጥ ያለ የእናንተ የራሳችሁ ስሜት ለምን ሰብኮንሽስ ማይንድ ወይም ድብቁ አእምሮ የስሜቶቻችን በሙሉ መቀመጫ ቦታ ስለሆነ ማለት ነው። እና ስሜቶቻችሁን እንዴት ነው ማኔጅ የምታደረጓቸው? ለዚህ ይረዳችሁ ዘንድ ኢሞሽናል ኢንቴሊጀንስ ወይም ደግሞ በአእምሮ በስሜት መብሰል የሚል አምስት ቪዲዮ ሰርቻለሁ ከአሁን በፊት። እሱም ብታዩት የእውነት ስሜታችሁን ለመቆጣጠር ራሳችሁን ገበርን ለማድረግ ለማስተዳደር ስለሚረዳችሁ ማለት ነው። እና መርከቡን ነገ ዛሬ ሳትሉ አሁኑን ተቆጣጠሩት። የሚዋልለውን መርከብ ተቆጣጠሩ፣ ተቆጣጠሩትና ወደፊት ቅዘፉት። አቅጣጫውን በስነስርዓት ኮምፓሱን፣ ተጠቀሙበት መሪውን በስነስርዓት ራሳችሁ ያዙት። አይሆንም በሉ ሌላ ሰው ሊወስድባችሁ ሲል መሪውን። በስሜታችሁ ላይ የሚጫወትባችሁ ወይ የሚፈነጭባችሁ ሌላ ሰው ሊኖር ይችላል ነው ነው ዲስ ኢዝ ማይ ሺፕ፣ ይሄ የእኔ መርከብ ነው፣ ልሰጥህ አልችልም፣ ልሰጥሽ አልችልም ብሏቸው። ስለዚህ መርከቡ የሚፈለገው ደስቲኔሽን ወይም መዳረሻ ይደርስ ዘንድ በዋናነት ኮንሽስ ማይንድ ሰብኮንሽስ ማይንድን ተቆጣጥሮ በሥነ ሥርዓት ትእዛዝ፣ ተገቢውን ትእዛዝ እያስተላለፈ መምራት አለበት። በቀጣይ ደግሞ ሰብኮንሽስ ማይንድና እና ኮንሽስ ማይንድን በወንድ ልጅ የዘርፍሬ እና በሴት ልጅ ማህፀን እንዴት ይመሰላል የሚል ቪዲዮ እሰራላችኋለሁ ማለት ነው። ስለምትከታተሉኝ አመሰግናለሁ። ኮሜንት ማድረግ፣ ላይክ ማድረግ እንዲሁም ሰብስክራይብ ማድረግ አትርሱ። አመሰግናለሁ።